ሰሞኑን እንግዲህ ከፒቱፒ ትሬዲንግ መዘጋት ጋር ተያይዞ በርካቶች በርካታ የሆነ ሀሳብ አስተያየት፣ እንዲሁም ክርክሮችን ሲያቀርቡ በብዛት አይታችኋል። ስለዚህ ዛሬ በዚህ ቪዲዮ ቁርጥ ያለ የማያዳግም ሙሉ የተሟላ መረጃ በዚህ ጉዳይ ላይ በፒቱፒ ጉዳይ በክሪፕቶ ከረንሲ ጉዳይ እንዲሁም የትኞቹ ጉዳዮች ናቸው ኢትዮጵያ ውስጥ ወንጀል ሆኖ የሚያሳስሩት የሚለውን ሙሉ መረጃ በዚህ ቪዲዮ የማቀርብላችሁ ይሆናል። ቪዲዮን እስከ መጨረሻ ድረስ መመልከት እንዳትረሱ። ይህ ቪዲዮ ደግሞ በእርግጠኝነት ስለሚጠቅማችሁ ሰብስክራይብ የሚያማድረግ እንዳትረሱ። ወደ ቪዲዮ እንግዲህ በመጀመሪያ ደረጃ ፒቱፒ ወንጀል ነው ወይስ አርልም የሚለውን ጉዳይ እንየው። ለምን ብዙ ሰዎች ሲከራከሩ ብላክ ማርኬት ዶላር መነገድ ነው እንጂ ዩኤስዲቲ መነገድ ወንጀል አይደለም ይላሉ። ምክንያቱም ዩኤስዲቲ ክሪፕቶከረንሲ ነው እንጂ ዶላር አይደለም ይላሉ። ይህ ፈጽሞ የተሳሳተ አመለካከት ነው። ዩኤስዲቲ ከዶላር ጋር ኢኳል ወይም ኢኩቫለንት የሆነ ቫልዩ ያለው ገንዘብ ነው። ያ ማለት ኢትዮጵያ ውስጥ እንደ ዶላር ባይቆጠርም አሜሪካ ውስጥ እንደ ዶላር ይቆጠራል፣ ወይም በሌሎች በተፈቀደባቸው ሀገሮች እንደ ዶላር ይቆጠራል ማለት ነው። ስለዚህ ፒቱፒ ቀጥተኛ ወንጀል ነው። ለምንድነው ወንጀል የሚሆነው? ፒቱፒ የጥቁር ገበያ ንግድ ነው። ለመኒ ላውንደሪ እንዲሁም ደግሞ መንግስት እንደሚለው ለሽብርተኝነት ድጋፍ በስፋት ኢትዮጵያ ውስጥ እየተጠቀሙበት የሚገኝ መንገድ ነው ማለት ነው። እነኚህ ሰዎች ለ የሚባለው አላማ ባይጠቀሙበት እንኳን ፒቱፒ ወንጀል የሚሆንባቸው በርካታ ምክንያቶች አሉ ማለት ነው። ለምሳሌ አንድ ሰው ሌላ አገር ቁጭ ብሎ ክሪፕቶከረንሲ ከተፈቀደበት አገር ቁጭ ብሎ በዶላሩ ዩኤስዲቲ ገዝቶ አንድ ኢትዮጵያ ውስጥ ለሚገኝ ሰው ያንን ዩኤስዲቲ በባይናንስ ወይም በሌላ አካውንቱ ቢልክለት እና ያ ሰውዬ ብሩን አቁቶ እዚህ ላሉ ሰዎች በገንዘብ ቢሰጣቸው ያ ሰውዬው ያስገባደ ዶላር ኢትዮጵያ ውስጥ ሳይገባ የሰውየው ዋሌት ውስጥ ቁጭ እንዳለ፣ ነገር ግን ብሩ ለሰዎቹ ተሰጠ ማለት ነው። ዘሴምቲንግ ደግሞ እዚያ ያለው ተቀባያው ሰውዬ ደግሞ ያንን ብር አውጥቶ ለሰውየው ለሚፈልግለት ሰው ከሰጠለት በኋላ እዛ ባለው በሚያገኘው ዶላር ደግሞ እዛ የሚፈልገውን ነገር ሊገዛ ይችላል ማለት ነው። ይህ አገሪቷ ማግኘት ያለባትን የዶላር ምንዛሬ ስለሚያሳጣ ከመኒ ላውንደሪ ጋር በተያያዘ ከባድ ወንጀል ይሆናል ማለት ነው። ሁለተኛ ፒቱፒ ላይ የሚሸጠው ሁሌ በጥቁር ገበያ ነው። ጥቁር ገበያ ባይዲፎልት በራሱ ወንጀል ነው። ስለዚህ ፒቱፒ ህጋዊ ነገር አይደለም ማለት ነው። ዩኤስዲቲም ሆነ ዩኤስዲም ሆነ ፒቱፒ 100% ወንጀል ነው ማለት ነው። ክሪፕቶ ክረንሲንስ የኢትዮጵያ መንግስት ወይም ብሔራዊ ባንክ እንዴት ያየዋል የሚለውን ደግሞ ኢትዮጵያን ኢንሳይደር 2017 ላይ ባወጣው ዘገባ ምን ምን ተካቶ እንደነበረ፣ እንዲሁም ለብሔራዊ ባንክ ገዢ በወቅቱ ለቀረበላቸው ጥያቄ ክሪፕቶ ክረንሲን በተመለከተ የሰጡትን ምላሽ ላምብሉላችሁ። የኢትዮጵያ ብሔራዊ ባንክ የክሪፕቶ እሴቶችን እና የዲጂታል ገንዘብ በኢትዮጵያ በመጠቀም የሚያስችል መመሪያ ወደፊት ሊያወጣ እንደሚችል የተቋሙ ገዢ አቶ ማሞ ምህረቱ ገለጹ። በብሔራዊ ባንክ መመሪያው የሚወጣው ማዕከላዊ ባንኪንግ በገንዘብ ፖሊሲ እና በገንዘብ አስተዳደር ያሉ ዓለም አቀፍ ለውጦችን እና እድገቶችን እያየ መሆኑን አቶ ማሞ ተናግረዋል። አቶ ማሞ ይህን ያሉት በብሔራዊ ባንክ አዋጅ ማሻሻያ ዛሬ ማለት በእለቱ ማክሰኞ ታህሳስ 8 2017 በተወካዮች ምክር ቤት በጸደቀበት ወቅት ከፓርላማ አባል ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። በዘጠኝ ክፍሎች እና በ57 አንቀጾች የተዘጋጀው ይህ አዋጅ ከ16 ዓመት በፊት የወጣውን የኢትዮጵያ ብሔራዊ ባንክ ማቋቋሚያ አዋጅ ያሻሻለ ነው። ልብ አድርጉ እንግዲህ ይሄ አዋጅ ሲሻሻል ስለ ክሪፕቶ ከረንሲ ሜንሽን የተደረገ ነገር አለ ማለት ነው። ምንድን ነው የሚለውን ደግሞ እኒው የአሁኑ አዋጅ ካካተታቸው አዳዲስ ድንጋጌዎች መካከል ክሪፕቶከረንሲ እና የዲጂታል ገንዘብ መጠቀም የተመለከተውን አንዱ ነው። አዋጁ አስፈላጊ ሆኖ ሲገኝ በብሔራዊ ባንክ ካልፈቀደ በስተቀር ክሪፕቶከረንሲ፣ ብሔራዊ ባንክ ካልፈቀደ በስተቀር የምትለዋ ላይ ያስምሩባት። ክሪፕቶከረንሲ ወይም ሌላ ማንኛውንም ዲጂታል ወይንም የኤሌክትሮኒክ ገንዘብ መጠቀም፣ ክፍያ መፈጸም አይችልም ሲል ክልከላ ደንግጓል ማለት ነው። ክፍያ መፈጸም ነው እንግዲህ ይሄ ማለት የክሪፕቶ ከረንሲ ትሬዲንግ እዛ ላይ የምታደርጉትን አይደለም የሚከለክለው። ለምሳሌ ክሪፕቶ ከረንሲ ከተጠቀማችሁ መኪና መግዛት፣ ልብስ መግዛት፣ ፒዛ መግዛት የመሳሰሉትን ነገሮች በክሪፕቶ ከረንሲ መግዛት ኢትዮጵያ ውስጥ ወንጀልና የተከለከለ ነው ማለት ነው። ነገር ግን የክሪፕቶ ትሬዲንግ እዛው ፕላትፎርሙ ላይ ማድረግ አይደለም የተከለከለው። ነገር አዋጁን በመተላለፍ በእነዚህ መንገዶች ክፍያ የፈጸመ ክሪፕቶ ከረንሲን በመጠቀም ጫማ የገዛ ልብስ የገዛ መኪና የገዛ ሰው ማለት ነው። የፈጸመ ማንኛውም ሰው ከሶስት አመት በማይበልጥ ቀላል እስራትና ከአስር ሺህ ብር በማይበልጥ መቀጮ እንደሚቀጣም ተደንግጓል ክሪፕቶ ከረንሲ በተመለከተ በአዋጁ የተቀመጠው ድንጋጌ በዛሬው የተወካዮች ምክር ቤት መደበኛ ስብሰባ ላይ የጠቀሱት ዶክተር ፈቲ ማህዲ የተባሉ የፓርላማ አባል አፈጻጸሙንና ቁጥጥሩን በተመለከተ ጥያቄዎችን አቅርበዋል የዲጂታል ከረንሲ ግብይት ቴክኖሎጂ ያመጣው ነው ግዴታ መጠቀም አይቀርም የሚል እምነት አላቸው። በዓለም 21ኛው ክፍለ ዘመን እየሄደበት ያለው ነገር ነው። በቢትኮይን ዲጂታል ከረንሲ፣ በክሪፕቶ ከረንሲ እየተገበያየ ነው ያለው ያሉት ዶክተር ፈቲ የዲጂታል ገንዘቦችን የሚጠቀሙ ሰዎች አድራሻቸው በግልጽ ሳይታወቅ በኦንላይን በምናባዊ የሚፈጽሙት ነገር መሆኑን ለመቆጣጠር አስቸጋሪ እንደሚያደርገውም ጠቁሟል። ይላል የዲጂታል ገንዘብ የሚጠቀሙ ሰዎች ሀገር ውስጥም ሆነው ከሀገር ውጭም ሆነው ትራንዛክሽኑ በማይታይ መናባዊ መንገድ ክፍያ እንደሚፈጽሙ የገለጹት የፓርላማ አባሉ ይህንን ብሔራዊ ባንክ እንዴት ነው የሚቆጣጠረው ሲሉ ጠይቀዋል። በአዋጁ ክፍያ መፈጸም አይቻልም ተብሏል። ብሔራዊ ባንክ እንዴት ነው የፈቀደው? እንዴት ነው የሚቆጣጠራቸው? አሰራሩ ስርዓቱስ ምን ይመስላል? ለቁጥጥርስ ይመች ሆኖ ቴክኖሎጂውስ አለን ወይ? መቆጣጠርስ በትክክል እንችላለን ወይ? መንግስት በክትትል በሚገኝ የሚገባውን ግብር ማስከፈል እንችላለን ወይ ሲሉም ተጨማሪ ጥያቄዎችን ጠይቀዋል ይላል። ሰውየው ብሔራዊ ባንክ ተወካዩ ደግሞ ምን መለሱ? በአዋጁ ክፍያ መፈጸም አይቻልም። ቅድም እንዳልኳችሁ ማንኛውንም ክፍያ መፈጸም አይቻልም። ለአምጪው እንዲከፈል ሕግ ያስገድዳል ተብሎ የተጻፈው ብር ላይ ብቻ ስለሆነ ኢትዮጵያ ውስጥ ከብር ውጪ በማንኛውም ነገር መገበያየት ክልክል ነው ማለት ነው። ስለዚህ ብሔራዊ ባንክ እንዴት ነው የሚፈቅደው የሚለውን ምን ብለው መለሱ? ለጥያቄያቸው ምላሽ የሰጡት የብሔራዊ ባንክ ገዢ ክሪፕቶ እሴት ወይም ቢትኮይን የሚባለው በሁለት መንገድ መመልከት እንደሚገባ ተናግረዋል ይላል። የክሪፕቶ ማይኒንግ የሚባለው የዳታ ማዕከል ኢንቨስትመንት ምንም ችግር የሌለበት እና በአሁኑ ወቅት በኢትዮጵያ በስፋት በስራ ላይ ያለ መሆኑን አቶ ማሞ አስረድተዋል። ይህ ኢንቨስትመንት በኢትዮጵያ የኃይል አቅርቦትና ግሪን ኢነርጂ መስፋፋት ጋር የተገናኘ መሆኑንም ገልጸዋል። አሁን ኢትዮጵያ በስፋት የክሪፕቶ ከረንሲ ማይኒንግ ኢንቨስትመንት መዳረሻ እየሆነች ነው ያለችው። ይሄ ለኢትዮጵያ የውጭ ምንዛሬ የሚያስገኝ ነው ሲሉም የብሔራዊ ባንክ ገዢው ለፓርላማ አባላቱ ተናግረዋል። በኢትዮጵያ የክሪፕቶ ማይኒንግ በዚህ ደረጃ ላይ ቢገኝ የክሪፕቶ እሴትን እንደ ገንዘብ መጠቀም በአሁኑ ጊዜ በሀገሪቱ የተፈቀደ አለመሆኑን አቶ ማሞ አስገንዝበዋል ይላል። በአጠቃላይ የዓለም ገንዘብ ፖሊሲ ዳይናሚክ ምን እንደሆነ መረዳት ያስፈልጋል። ለምሳሌ አሁን የምንጠቀመው ገንዘብ ከረንሲ ብር ነው። አሁን ብዙ ማዕከላዊ ባንኮች እየጀመሩ ያሉት የማዕከላዊ ባንክ የዲጂታል ገንዘብ አለ። አሁን ሰው የሚጠቀመው ካሽ እየቀረ ወደ ዲጂታል ገንዘብ እየተቀየረ መቷል። ይህን ዓለም አቀፍ ሁኔታ ከግምት በማስገባት በተለየ መልኩ መመሪያ እንደሚያወጣለት ጥቆማ ሰጥተዋል ይላለ። ክሪፕቶ ከረንሲ ማለት ነው። ኢትዮጵያ ውስጥ ህጋዊው ነገር ክሪፕቶ ከረንሲን ማይን ማድረግ ህጋዊ ነው። በዚህ አዋጅ ምልከታ መሰረት ክሪፕቶከረንሲን እዚያው ፕላትፎርም ላይ ትሬድ ማድረግ ወይም በክሪፕቶከረንሲ እዛው ፕላትፎርም ላይ ኢንቨስት ማድረግ ግን አዋጁ ላይ ወንጀል ነው ተብሎ የተጠቀሰ ነገርም የለም፣ ወንጀል አለመሆኑም የተጠቀሰ ነገር የለም። ነገር ግን የህግ ማዕቀፍ ይበጅለታል የሚል ነገር አለ ማለት ነው። እንግዲህ ይህ የክሪፕቶ እሴት ቢትኮይን የማዕከላዊ ባንክ ዲጂታል ከረንሲ በተመለከተ የዓለም የማዕከላዊ ባንኪንግ የገንዘብ ፖሊሲና የገንዘብ አስተዳደር በሂደት እየተቀየረ ስለሚሄድ ዳይናሚክ የሆኑ ለውጦችና ዲቨሎፕመንቶችን እያየ ብሔራዊ ባንክ እንደ ሌሎቹ ማዕከሎች ባንኮች አስፈላጊ መመሪያ ሊያወጣ ይችላል። በአዲሱ ዋጅ ክሪፕቶ እሴትን መጠቀም አይቻልም ያሉት አቶ ማሞ በአዋጁ የተመጠነው ድንጋጌ አፈጻጸም በተመለከተ ብሔራዊ ባንክ ቁጥጥር እንደሚያደርግ አስታውቋል። የክሪፕቶ ገንዘብ መጠቀም አሁን ቢከለከልም በኢትዮጵያ ብሔራዊ ባንክ እንደ ሌሎች ሀገራት መሰል ባንኮች በሂደት ሁኔታዎችን እያየና ነገሮችን እያገናዘበ መመሪያ እንዲያወጣ በአዲሱ አዋጅ ኃላፊነት እንደተሰጠው ለፓርላማ አባላት አስረድተዋል ይላል። እንግዲህ ከዚህ ማስረጃ በግልጽ መረዳት እንደሚቻለው ኢትዮጵያ ውስጥ ክሪፕቶን ማይን ማድረግ ወንጀል አይደለም፣ ወይንም ደግሞ ክሪፕቶ ትሬድ ማድረግ፣ ፕላትፎርሙ ላይ ትሬድ ማድረግ፣ ኢንቨስት ማድረግ እና የመሳሰሉት ጉዳዮች ወንጀል አይደለም ማለት ነው። ወንጀል የሚሆነው ምንድነው? ኢትዮጵያ ውስጥ በክሪፕቶ ከረንሲ መገበያየት ወይም ለአምጪው እንዲከፈል ህግ ያስገዳል ብሎ ብሔራዊ ባንክ የጻፈው ብር ላይ ስለሆነ ወይም የኢትዮጵያ መገበያ ገንዘብ ብር ብቻ ስለሆነ በዚህ በተሻሻለው አዋጅ መሰረት በክሪፕቶ ከረንሲ የተገበያየ ጫማ የገዛ ብር የገዛ መኪና የገዛ ቤት የገዛ ሰው ወንጀለኛ ነው። እንዲሁም ሶስት ዓመት እስከ አስር ሺህ ብር ተቀጥቶ እስከ ሶስት ዓመት የሚደርስ እስራት ይደርስበታል ማለት ነው። ይህ ማለት ግን ክሪፕቶ ትሬዲንግን ወንጀል ነው ማለት አይደለም። ክሪፕቶ ማይን ማድረግ ወንጀል ነው ማለት አይደለም። የፈለጋችሁ ፕላትፎርም ላይ ማይን አርጋችሁ ዩኤስዲ ያግኝታችሁ ክሪፕቶ ነግዳችሁ፣ ወይም ኢንቨስት አርጋችሁ እዛ ላይ መስራት ትችላላችሁ። ነገር ግን እዚህ ውስጥ ካሉት ሁለት ወንጀሎች መካከል አንደኛው ምንድን ነው፣ መንግስት ባልፈቀደው መልኩ በፒቱፒ አማካኝነት ወደ ብር መቀየር አንድ። ሁለተኛ ደግሞ በክሪፕቶ ከረንሲ መገበያየት፣ መሸጥ፣ መለወጥ ወንጀል ነው ማለት ነው። ቪዲዮአችን ከተመቻችሁ ሰብስክራይብ አርጉን። ሀሳብ አስተያየቶች ካሏችሁ ሩሞ ኮሜንት ላይ ጻፉልን፣ አይተን የምንመልስ ይሆናል።